እዚህ ሁለተኛ ኮለመን ላይ የስራ ደረጃ አስቀምጫ ያለሁኝ እስከ ደረጃ 22 ድረስ ያሉትን እንመለከታለን። በመቀጠል ደግሞ ደሞዝ፣ እዚህ ጋር ነባሩንና አዲሱን ደሞዝ ጎን ለጎን አስቀምጫ ያለሁኝ በንጽጽር እያየን ስለምንሄድ ማለት ነው። ኦኬ በመጀመሪያ የጭማሪው መጠን እንመለከታለን። ደረጃ አንድ ላይ የሚገኝ ሰራተኛ ነባሩ ደሞዝ 4760 ብር ነበረ። አዲሱ ደሞዝ ደግሞ 6000 ብር ነው። የጭማሪው መጠን ለማወቅ አዲሱ ደሞዝ ሲቀነስ ነባሩ ደግሞስ፣ ከዛ በኋላ ኢንተርናለን ይኸው ቀሪዎቹን እዚህ ጋር ደብል ክሊክ እናደርጋለን ማለት ነው። ስለዚህ በዚህ መልኩ ሁሉንም ይሰራልናል። ደረጃ አንድ ላይ የሚገኝ ሰራተኛ 1ሺ 240 ብር ጭማሪ ተደርጓል ማለት ነው። በዚህ መልኩ የመጨረሻ ደረጃ ላይ ማለትም ደረጃ 22 ላይ የሚገኝ ሰራተኛ ነባሩ ደሞዝ 21491 ብር ነበረ። አዲሱ ደሞዝ ደግሞ 39ሺ ብር ነው ማለት ነው። ጭማሪ የተደረገው 17509 ብር ነው ማለት ነው። ስለዚህ የጭማሪው መጠን በዚህ መልኩ ደረጃችሁን እዚህ ጋር ቼክ እያደረጋችሁ ማየት ይችላላችሁ ማለት ነው። በመቀጠል ደግሞ ግብር ካልኩሌት እናደርጋለን። አዲሱን ግብርና ነባሩን ግብር ካልኩሌት አድርገን በንጽጽር ምን ያለ የግብር ልዩነት እንዳለ ቼክ እናደርጋለን። ይሄን ግብር ካልኩሌት ለማድረግ ደግሞ አዲሱን ኢትዮጵያን ኢንካም ታክስ ቴብል እንጠቀማለን፣ የግብር ማስከፊያ መጣኔ ሰንጠረዥ ማለት ነው። ይሄን እንጠቀማለን። ይሄም አዋጅ ቁጥር 1395 2017 ላይ የጸደቀው ማለት ነው። ይህን ቴብል በመጠቀም ካልኩሌት እናደርጋለን። ኢ ፈንክሽን በመጠቀም አሳያችኋለሁ። ኦኬ፣ ፎርሙላው የሚረዝምባችሁ ከሆነ መጨረሻ ላይ ሪዛልቱን ማየት ትችላላችሁ። አሳልፋችሁ ይምፓርት ማለት ነው። ግን ቀላል በሆነ መንገድ ስለማሳያችሁ በደንብ ተከታተሉ በዚ ይሄኛውን ፋይል ከፈለጋችሁ ለመለማመድ የቴሌግራም ቻናላችን ላይ አስቀምጥላችኋለሁኝ። ከስታች የምትመለከቱትን ሊንክ በመጠቀም የቴሌግራም ቻናችን ጆይን አደርጋችሁ ይህ ፋይል ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ለፕራክቲስ እንዲጠቅማችሁ ማለት ነው። ኦኬ፣ አሁን ቀጥታ ስሌቱን ወደ ማየት እንሄዳለን። በቅድሚያ ከነባሩ ደግሞ ምን ያህል ግብር ይቆረጥ ነበር የሚለውን ካልኩሌት እናደረግና ከዛ አዲሱን ካልኩሌት እናደረጋለን። ከዛ በኋላ ደግሞ የግብር ልዩነት ምን ያህል እንዳለ ቼክ እናደርጋለን ማለት ነው። ኦኬ ይህን ካልኩሌት ለማድረግ በቀላሉ እዚህ ቦክሷ ላይ ክሊክ እናደርግና እኩል ይሆናል ብለን ይፍ ብለን እንጽፋለን። ከዛ ብራኬትን ከፍትና ነባሩ ደሞዝ ያለበትን ሴል ሄደን ክሊክ እናደርጋለን። አሁን በእኔ ዳታ መሰረት ሲ ኮለመን እና አራተኛ ረው ላይ ነው የሚገኘው። በመጀመሪያ ደረጃ ላይ የሚገኝ ሰራተኛ ማለት ነው። ስለዚህ ሲፎር ብሎኛል ማለት ነው። የቦክሱ ስም ነች ያቺ ሪፕሬዘንት የምታደርገው የመጀመሪያ ደረጃ ላይ የሚገኝ ሰራተኛ ደሞዝን ነው ማለት ነው። ስለዚህ ሲ ፎር የምታመለክተው አ ሳ ብር ደሞዙ ነው በዚህ ሰዓት ማለት ነው። ከዛ በኋላ ቴብሉ ላይ ይሄድና ቴብሉ ላይ የመጀመሪያው ሬንጅ ላይ እንደምትመለከቱት ከሁለት ሺህ ብር በታች ከሆነ ታክስ ሬቱ ዜሮ ነው፣ ዲዳክሽኑ ዜሮ ነው። ስለዚህ ይሄን ወደ ፎርሙላ ሳስገባው ሌዛን ኦር ኢኳል ቱል እና በመጀመሪያው ሬንጅ ላይ ማክሲመሙን ወስዳለሁ። ማክሲመሙ ማለት በዚህ ሬንጅ ላይ ከፍተኛው ሁለት ሺህ ብር ስለሆነ ሁለት ሺህን ወስዳለሁ ማለት ነው። ስለዚህ ፎርሙላ የሚያመለክተው ከሁለት ሺህ ብር በታች ከሆነ ሚሊዮን ያመለክታል ማለት ነው። እንግዲህ ደሞዙ ከሁለት ሺህ ብር በታች ከሆነ ታክስ ሬቱ ዜሮ ይሆናል፣ ዲዳክሽኑ በዚህ ዜሮ ይሆናል ማለት ነው። ስለዚህ ደሞዝ ሲባዛ በዜሮ ዜሮ ስለሚመጣ ሲምፕሊ ዜሮ ብለን እናልፋለን እዚህ ጋር ማለት ነው። ኮማ እናደርጋለን ኢፍንልና ብራኬት ከፍተን ሲፎር እንላለን ሌዛ ኖር ኳልቱ ቀጣዩ ሬንጅ ከ2001 ብር እስከ 4000 ብር የሚለው ሬንጅ ነው። ስለዚህ በዚህ ሬንጅ ላይ ማክሲሙሙ 4000 ብር ነው። 4000ን እንወስዳለን ማለት ነው። ከ4000 ብር በታች ከሆነ ማለትም ከ2001 ብር እስከ 4000 ብር ከሆነ ታክስ ሬቱ 15 ነው። ዲዳክሽኑ 300 ብር ነው። ስለዚህ ኮማ እናደርግና ደሞዙ ሲባዛ ሲፎሯ ደሞዝ አለች ደሞዙ ሲባዛ የግብር ማስከፊያ ምጣኔ በዚህ ሬንጅ 15 ነው ሲቀነስ ዲዳሽኑ ደግሞ 300 ብ ኮማ እናደረጋለን። ኢፍ ብለን ብራኬት እንከፍታለን ሲፎር ሌዛን ኦሪኳልቱ ቀጣዩ ሬንጅ ከ4100 ብር እስከ 7000 ብር ነው የሚለው ስለዚህ በዚህ ሬንጅ ላይ ማክሲመሙ 7000 ብር ስለሆነ ማክሲሙ 7000 እንወስዳለን። 7000 ኮማ እናደርግና በዚህ ሬንጅ ላይ የግብር ማስከፊያ ምጣኔ ታክስ ሬቱ ሀያ ፐርሰንት ነው። ዲዳሽኑ ነው ደግሞ 500 ብር ነው። በቀላሉ ኮማ ካደረግም በኋላ ሲፎር ደመወዙ ሲባዛ የግብር ማስከፊያ ምጣኔ ሀያ ፐርሰንት ሲቀነስ ዲዳሽኑ ደግሞ 500 ብር ይሆናል ማለት ነው። ኮማ እናደርጋለን። እንቀጥላለን። ኢፍ ብለን ብራኬት እንከፍታለን። ባይዞ ይህን ፎርሙላ ስጽፉ ስህተት እንዳለና እንደሌለ ቼክ የምታደርጉት እዚጋ አይታችሁ ከሆነ ሲፎር ሲፎር ከለራቸው ተመሳሳይ ነው ብሉ ከለር ማለት ነው። ስለዚህ ምንም አይነት ችግር የለም ማለት ነው። የኮማ ስህተት የሲምቦ ስህተት ካለ ያጠቁራታል ማለት ነው። ስለዚህ ስህተት እንዳለ በዛ ማወቅ ትችላላችሁ ማለት ነው። እንቀጥላለን ሲፎር ሌዛን ኦሪኳልቱ ቀጣዩ ሬንጅ ከሰባት ሺህ አንድ ብር እስከ አስር ሺህ ብር የሚለው ሬንጅ ነው። ስለዚህ በዚህ ሬንጅ ላይ ማክሲመሙ አስር ሺህ ብር ስለሆነ አስር ሺህ ነው ስላለሁኝ አስር ሺህ ኮማ እናደርግና በዚህ ሬንጅ ላይ የግብር ማስከፊያ ምጣኔ 25 ፐርሰንት ነው። ዲዳሽኑ 850 ብር ነው። ስለዚህ ደሞዙ ሲባዛ የግብር ማስከፊያ ምጣኔ 25 ፐርሰንት ሲቀነስ ዲዳሽኑ በዚህ ሬንጅ ላይ 850 ብር ይሆናል ማለት ነው። ኮማ እናደርጋለን። እንቀጥላለን። ኢፍ ብለን ብራኬት እንከፍታለን። ቀጣዩ ሬንጅ ከ10,001 ብር እስከ 14,000 ብር የሚለው ሬንጅ ነው። ስለዚህ በዚህ ሬንጅ ላይ ማክሲመሙ 14000 ብር ስለሆነ 14000 ነው ስላለሁኝ ማለት ነው 14000 ብር ሶሪ C4 ለዛ ነው ሪኳል ቱ 14000 ብር ከ14000 ብር በታች ከሆነ ኮማና እናረጋግና እዚ ጋር ታች ከሆነ የታክስ ሬቱ 30% ነው። በዚህ ሬንጅ ላይ ሊዳሽኑ ደግሞ 1350 ብር ነው። ስለዚህ ደመወዙ ሲባዛ የግብር ማስከፊያ መጣኔ 30% ሲቀነስ ዲዳክሽኑ 1350 ብር ይሆናል ማለት ነው። ኮማ እናደርጋለን። የመጨረሻው ደግሞ ከ14 ሺህ ብር በላይ ከሆነ ታክስ ሬቱ 35 ፐርሰንት ነው። ዲዳክሽኑ ደግሞ 2050 ብር ነው። ስለዚህ ይሄን ሪፕሬዘንት ለማድረግ ኢፍ እንልና ብራኬት እንከፍታለን ሲፎር እዚህ ጋር ግሬተር ዛን ነው የምንለው ማለት ነው። የመጨረሻው ግሬተር ዛን ከ14 ሺህ ብር በላይ ስለሚል ማለት ነው። ግሬተር ዛን 14 ሺህ ብር ከ14 ሺህ ብር በላይ ከሆነ ኮማ እናደርግና ደሞዙ ሲባዛ በዚህ ሬንጅ ላይ የግብር ማስከፈያ ምጣኔው 35% ነው። ደሞዙ ሲባዛ 35% ሲቀነስ እና ዲዳክሽኑ በዚህ ሬንጅ ላይ 2050 ብር ይሆናል ማለት ነው። አለቀ። ፎርሙላ ሙሉ አስገብተን ጨርስን። አሁን ብራኬቶችን መዝጋት ነው የሚጠበቅብን ማለት ነው። አሁን ከነቅድሙ ስንጽፍ ብራኬት እየከፈትን ነው እንጂ የዘጋን የለም። ስለዚህ ቆጥረን በዛ ልክ እንዘጋለን ማለት ነው አንድ ሁለት ኢፍ ካልን በኋላ ከፈትናቸው ማለት ነው። አንድ ሁለት ሶስት አራት አምስት ስድስት ስድስት ብራኬት ከፍተናል። ስለዚህ ስድስት ብራኬት እንዘጋለን ማለት ነው። በዚህ መልኩ ስድስቱንም እንዘጋለን። ከዛ በኋላ ኢንተር እንላለን ማለት ነው። አለቀ። እዚህ ላይ እንደምትመለከተው አሁን ከነባሩ ደግሞ መጀመሪያ ደረጃ ላይ የሚገኝ ሰራተኛ አራት መቶ ሀምሳ ሁለት ብር ግብር ይቆረጥበት ነበር ማለት ነው። ቀሪዎቹን እዚህ ጋር ይዘን ወደታች ድራግ እናረጋለን። የመጨረሻ ደረጃ ላይ የሚገኝ ሰራተኛ 5471 ብር ከ85 ሳንቲም በነባሩ ከነባሩ ደሞዝ ላይ ግብር ይቆረጥ ነበር ማለት ነው። ኦኬ፣ በመቀጠል ከአዲሱ ደሞዝን በተመሳሳይ መልኩ ካልኩሌት እናደርጋለን። እኩል ይሆናል ና ኢፍ ብለን ፎርሙላው ተመሳሳይ ነው የሚሆነው ሲምፕሊ የሚቀየረው ሎጂካል ቴስታችን ነች ማለት ነው። አሁን ሪፈረንስ የምናረገው የመጀመሪያ ደረጃ ላይ የሚገኝ ሰራተኛ አዲሱን ደመወዝ ይሆናል ማለት ነው። እሱን ክሊክ እናደረጋለን። በእኔ ዳታ መሰረት ዲ ኮለመን እና አራተኛ ረው ላይ ስለሚገኝ ዲ ፎር ብሎኛል። የቅድሙ ሲ ፎር ነበር ማለት ነው። ስለዚህ ዲ ፎር እያልኩኝ ይሰራለሁኝ። ኦልሬዲ ፎርሙላ ቅድም ስላየን አሁን ፈጠን ፈጠን እያልኩ ጽፋለሁኝ እንዳላሳለቻችሁ ማለት ነው። ሌዛን ኦሪኳልቱ የመጀመሪያ ከ2ሺ ብር በታች ኮማ ዜሮ ኮማ ዲ ፎር ሌዛን ኦሪ ኳልቱ ቀጣዩ ሬንጅ አራት ሽብር ነው ከአራት ሽብር በታች ከሆነ ዲፎር ደሞዙ ሲባዛ ግብር ማስከፊያ ምጣኔ ሲቀነስ ዲዳክሽኑ ሶስት መቶ ብር ኮማ ኢፍ ብራኬት እንከፍታለን ዲፎር ሌዛን ኦሪ ኳልቱ ቀጣዩ ሬንጅ ማክሲማም ሰባት ሽብር ነው ስለዚህ ሰባት ሽብር ላለሁኝ ኮማ ዲፎር ሲባዛ የግብር ማስከፊያ መጣኔው በዚህ ሬንጅ ላይ ሀያ ፐርሰንት ነው። ሲቀነስ ዲዳክሽኑ አምስት መቶ ብር ኮማ እናደርጋለን። ኢፍንልና ብራኬት ከፍተን ዲፎር ሌዛን ኳልቱ ቀጣዩ 10 ሺህ ብር ነው 10 ሺህ ብር ኮማ እናደርጋለን። በዚህ ሬንጅ ላይ የግብር ማስከፊያ መጣኔው 25 ፐርሰንት ነው፣ ሶሪ 25 ፐርሰንት ሲቀነስ ዲዳክሽኑ በዚህ ሬንጅ ላይ 8 መቶ 50 ብር ይሆናል። ኮማ እናደርጋለን ኢፍ ብራኬት ከፍትና ዲ4 ሌዛን ሪኳቱ ቀጣዩ ሬንጅ ከ10,001 ብር እስከ 14,000 ብር ነው። ስለዚህ ማክሲሙም 14,000 ነው 14,000 ነው ስላለን ከ14,000 ብር በታች ከሆነ ኮማ እናደርግና ደሞዙ ሲባዛ የግብር ማስከፊያ መጣኔ በዚህ ሬንጅ ላይ 30 ፐርሰንት ነው ሲቀነስ ዲዳሽኑ ደግሞ 1350 ብር ይሆናል። ኮማ እናደርጋለን። ኢፍን ልና ብራኬት ከፍተን ዲ ፎር የመጨረሻው ሬንጅ ከ14ሺህ ብር በላይ ስለሚል ግሬተር ዛን እንላለን። ከ14ሺህ ብር በላይ ከሆነ ደሞዙ ሲባዛ የግብር ማስከፊያ ምጣኔው 35 ፐርሰንት ሲቀነስ ዲዳሽኑ ደግሞ 2050 ብር ይሆናል። አለቀ ማለት ነው። በተመሳሳይ መልኩ 6 ብራኬት እንዘጋለን ማለት ነው አለቀ ኢንተር እላለን። ይኸው በምትመለከቱት መልኩ ደረጃ አንድ ላይ የሚገኝ ሰራተኛ ከአዲሱ ደሞዝ ሰባት መቶ ብር ግብር ይከፍላል ማለት ነው። ቀሪዎቹን ደግሞ እዚች ጋር ይዘን ወደታች ድራግ እናደርጋለን። የመጨረሻ ደረጃ ላይ የሚገኝ ሰራተኛ ከአዲሱ ደሞዝ አስራ አንድ ሺህ ስድስት መቶ ብር ግብር ይቆረጣል ማለት ነው። ኦኬ የግብር ልዩነቱን ቼክ እናደርግ እዚህ ጋር በቀላሉ እኩል ይሆናል ብለን እኩል ይሆናል እና አዲሱ ግብር ከአዲሱ ደሞዝ የሚቆረጠው ግብር ሲቀነስ ከነባሩ ደሞዝ የሚቆረጠው ግብር ዛይንተራ። ስለዚህ ግብር ላይ መጀመሪያ ደረጃ ላይ የሚገኝ ሰራተኛ 248 ብር ጭማሪ ተደርጎበታል ማለት ነው። ቀሪዎቹን ወደ ታች ድራግ እናደርጋለን። ይኸው በዚህ መልኩ ይሆናል ማለት ነው። ደረጃ 22 ላይ የሚገኝ ሰራተኛ ግብር ላይ ጭማሪ የተደረገው ከነባሩ 6128 ብር ከ15 ሳንቲም ይሆናል ማለት ነው። ስለዚህ በዚህ መልኩ የግብር ልዩነት እዚህ ጋር ደረጃችሁን እያያችሁ ምን ያህል የግብር ልዩነት እንዳለ ከነባሩ አንጻር ቼክ ማድረግ ትችላላችሁ ማለት ነው። ኦኬ። በመቀጠል ደግሞ ጡረታ መዋጫውን ካልኩሌት እናደርጋለን የሰራተኛውን ጡረታ 7 ፐርሰንቷን ማለት ነው ይሄንን በተመሳሳይ መልኩ ከነባሩ ደሞዝ ምን ያህል የጡረታ መዋጮ ይዋጣ ነበር፣ ከአሁኑ ደግሞ ምን ያህል ይዋጣል የሚለውን እሱን ካልኩሌት እናደርግና ልዩነቱን በተመሳሳይ መልኩ እንሰራለን። በቀላሉ ይሄን ለመስራት ከነባሩ ደሞዝ እኩል ይሆናል ብለን ነባሩ ደሞዝ ሲባዛ መዋጫዋ 7 ፐርሰንት ነች፣ የሰራተኛው ስለዚህ 7 ፐርሰንት በ7 ፐርሰንት እናባዛለን። ከዛ በኋላ ኢንተርናል በዚህ ደረጃ አንድ ላይ የሚገኝ ሰራተኛ ከነባሩ ደሞዝ 333 ብር ከሀያ ሳንቲ የጡረታ መዋጮ ያደርገ ነበረ ማለት ነው። ቀሪውን ድራግ እናደርጋለን በዚህ መልኩ። ይኸው በሁሉም ደረጃ ላይ በዚህ መልኩ ከነባሩ ደሞዝ ይሆናል። ይኸው ከአዲሱ ደሞዝ ደግሞ ምን ያህል የጡረታ መዋጮ እንዳለ እሱን ካልኩሌት እናደርግ፣ እኩል ይሆናል ብለን አዲሱ ደሞዝ አዲሱ ደሞዝ ሲባዛ በሰባት ፐርሰንት ርሰንት ኢንተር እላለን ይኸው የመጀመሪያ ደረጃ ላይ የሚገኝ ሰራተኛ ከአዲሱ ደሞዝ አራት መቶ ሀያ ብር የጡረታ መዋጮ ያደርጋል። ከአዲሱ ደሞዝ ማለት ነው። ጋሪውን ወደታች ድራግ እናደርጋለን። ይሄው በዚህ መልኩ ማለት ነው። ደረጃ ሀያ ሁለት ላይ የሚገኝ ሰራተኛ ከአዲሱ ደሞዝ ሁለት ሺህ ሰባ መቶ ሰላሳ ብር የጡረታ መዋጮ ያደርጋል ማለት ነው። ስለዚህ ልዩነቱን እንመልከት። እዚህ ጋር ልዩነቱን ለመመልከት እኩል ይሆናል ብለን ከአዲሱ ደሞዝ የሚቆረጠው ጡረታ ሲቀነስ ከነባሩ ደሞዝ የሚቆረጠው ጡረታ ነዛይ ስለዚህ ከጡረታ የመጣ ልዩነት ደረጃ አንድ ላይ የሚገኝ ሰራተኛ 86 ብር ከ80 ሳንቲ የጡረታ መዋጮ ላይ ጭማሪ ተደርጓል ማለት ነው። ቀሪውን እርጣች ድራግ እናደርጋለን። በዚህ በዚህ መልኩ ይሆናል። ደረጃ 22 ላይ የሚገኝ ሰራተኛ 1225 ብር ከ63 ሳንቲም የጡረታ መዋጮ ላይ ከነባሩ ላይ ጭማሪ ተደርጓል ማለት ነው። ስለዚህ በዚህ መልኩ ደረጃችሁን እዚህ ጋር ቼክ እያደረጋችሁ ጡረታ መዋጮው ልዩነቱን ቼክ ማድረግ ትችላላችሁ። ከአዲሱ ደመወዝ ምን ያህል ጡረታ እንደምታስቆርጡ በዚህ መልኩ ቼክ ማድረግ ትችላላችሁ ማለት ነው። ኦኬ አሁን ደግሞ የተጣራ ደመወዝ ካልኩሌት እናደርግ ኦኬ አሁን ደግሞ በመጨረሻ የተጣራ ደሞዝ ምን ያህል እንደሚደርስ ካልኩሌት እናድርግ። አሁን ነባሩን የተጣራን ደሞዝ በመጀመሪያ ካልኩሌት እናደርጋለን። ያው ከደሞዝ ስኬል ምን ያህል ዲፍረንስ እንደመጣች ቼክ ለማድረግ ማለት ነው። ስለዚህ ይህን ካልኩሌት ለማድረግ እኩል ይሆናል ብለን አሁን ከነባሩ ደሞዝ የተጣራ ምን ያህል ነበር የሚለውን እሱን ካልኩሌት እናደርግ፣ ዲፍረንሱን ለማየት ማለት ነው። ስለዚህ ነባሩ ደሞዝ ሲቀነስ ከዛ በኋላ ብራኬትን ከፍትና ከነባሩ ደሞዝ የሚቆረጠው ግብር ከነባሩ ደሞዝ የሚቆረጠው ግብር ከዛ በኋላ ሲደመርና ከነባሩ ደሞዝ ይቆረጥ የነበረው የጡረታ መዋጮ ሰባት ፐርሰንት ከዛ በኋላ ብራኬቷን እንዘጋና ይንተርናል ስለዚህ መጀመሪያ ደረጃ ላይ የሚገኝ ሰራተኛ ከጡረታና ከግብር ውጭ የተጣራ እጁ ላይ የሚደርሰው 3974 ብር ከ80 ሳንቲም ነበረ ማለት ነው። ቀሪውን ድራግ እናደርጋለን በዚህ መልኩ። ስለዚህ የተጣራ ደሞዝ ከነባሩ ይሄን ያህል ነበረ ማለት ነው። ኦኬ ከአዲሱ ደሞዝ ካልኩሌት እናድርግ። ደግሞ አዲሱ የተጣራ ደሞዝ ደግሞ እኩል ይሆናል ብለን ይህንም በተመሳሳይ መልኩ አዲሱ ደሞዝ ሲቀነስ ሲቀነስና እና ብራኬት ከፍተን ከአዲሱ ደሞዝ የሚቆረጠው ግብር እሱን ክሊክ እናደርጋለን። ከዛ በኋላ ሲደመርን ና ከአዲሱ ደሞዝ የሚቆረጠው የጡረታ መዋጮ ብራኬቷን እንዘጋለን። ስለዚህ ደረጃ አንድ ላይ የሚገኝ ሰራተኛ 4880 ብር ከጡረታና ከግብር ውጭ የተጣራ እጁ ላይ የሚደርሰው ክፍያ ነው ማለት ነው። ቀሪውን እዚህ ጋር ደብል ክሊክ እናደርጋለን። በዚህ መልኩ ይሆናል የተጣራ ደሞዝ ማለት ነው። ኦኬ፣ ልዩነቱን ደግሞ እንመልከት። የተጣራው ልዩነት ምን ያህል ዲፍረንስ እንደመጣ ማለት ነው። ስለዚህ አዲሱ የተጣራ ደሞዝ ሲቀነስ ነባሩ የተጣራ ደሞዝ እንትን እላለን። ይኸው መጀመሪያ ደረጃ ላይ የሚገኝ ሰራተኛ 905 ብር ከ20 ሳንቲም የተጣራ ደሞዝ ጭማሪ ተደረጎብለታል ማለት ነው ስለዚህ ደብል ክሊክ እናደርጋለን ይህ በዚህ መልኩ በሁሉም ደረጃ ይሆናል ማለት ነው ስለዚህ ደረጃችሁን እዚህ ጋር ቼክ እያደረጋችሁ ምን ያህል ልዩነት እንዳለ የተጣራ ደሞዝ ምን ያህል እንደሆነ ያሁኑን በዚህ መልኩ ቼክ ማድረግ ትችላላችሁ ማለት ነው ሲምፕሊ በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። አይ ቲንክ ግልጽ ይመስለኛል። ግልጽ ያልሆነ ነገር ካለ ኮሜንት ሴክሽን ላይ አስቀምጡል። አሁን በቀላሉ ከመስከረም 2018 ዓ.ም ጀምሮ የሚከፈለው አዲሱ የተጣራ የመንግስት ሠራተኞች ደሞዝ በዚህ መልኩ ማወቅ እንችላለን ማለት ነው። ግብሩ ቅድም ካልኩሌት እንዳደረግ ነው በዚህ መልኩ ይሆናል። የመጀመሪያ ደረጃ ላይ የሚገኝ ሰራተኛ ከአዲሱ ደሞዝ 800 ብር ይቆረጥበታል ማለት ነው። ቀሪዎቹ በዚህ መልኩ ድራግ እናደረጋለን። ወደታች በዚህ መልኩ ይሆናል ማለት ነው። አዲሱ ግብር ጡረታውን በተመሳሳይ መልኩ እኩል ይሆናል ብለን ደሞዙ ሲባዛ 7 ፐርሰንት እንተላለን። 420 ብር ደረጃ አንድ ላይ የሚገኝ ሰራተኛ ቀሪውን በዚህ መልኩ ድራግ እናደርጋለን። ይህ ይሆናል ማለት ነው። የተጣራ ደሞዝ ለማየት ደግሞ እኩል ይሆናል ብለን አዲሱ ደሞዝ ሲቀነስ ብራኬትን ከፍትና ግብር ሲደመር ጡረታ 7 ፐርሰንት ብራኬቱ አንዘጋለን። ይህ በዚህ መልኩ ይሆናል ማለት ነው። ዲቴይል ለማየት ያህል ደረጃ አንድ ላይ የሚገኝ ሰራተኛ የተጨመረው አዲሱ ደግሞ 6000 ብር ነው። የተጣራው ደግሞ 4880 ብር ይሆናል ማለት ነው። ደረጃ ሁለት ላይ የሚገኝ ሰራተኛ አዲሱ ደመወዝ 6365 ብር ነው። የተጣራው ደመወዝ ደግሞ 5146 ብር ከ45 ሳንቲም ይሆናል ማለት ነው። ደረጃ 3 ላይ የሚገኝ ሰራተኛ 6750 ብር ግሮስ ፔይመንቱ ነው። የተጣራው ደግሞ 5427 ብር ከ50 ሳንቲም ይሆናል ማለት ነው። ደረጃ አራት ላይ የሚገኝ ሰራተኛ አዲሱ ደግሞ 7159 ብር ነው። የተጣራው ደግሞ 5718 ብር ይሆናል ማለት ነው። ደረጃ አምስት ላይ የሚገኝ ሰራተኛ አዲሱ ደግሞ 7589 ብር ይሆናል። የተጣራው ደግሞ 6010 ብር ከ52 ሳንቲም ይሆናል ማለት ነው። ደረጃ ስድስት ላይ የሚገኝ ሰራተኛ ግሮስ ፔይመንቱ 8029 ብር ነው። የተጣራው ደግሞ 6309 ብር ከ72 ሳንቲም ይሆናል ማለት ነው። ደረጃ 7 ላይ የሚገኝ ሰራተኛ አዲሱ ያልተጣራው ደግሞ 8478 ብር ነው የተጣራው ደግሞ 6615 ብር ከ4 ሳንቲም ይሆናል ማለት ነው። ደረጃ ስምንት ላይ የሚገኝ ሰራተኛ 11500 ብር ግሮስ ፔይመንቱ ነው የተጣራው ደግሞ 8595 ብር ይሆናል። ደረጃ 9 ላይ የሚገኝ ሰራተኛ የተጣራው ያልተጣራው ደግሞ 12566 ብር ነው። የተጣራው ደግሞ 9266 ብር ከ58 ሳንቲም ይሆናል ማለት ነው። ደረጃ 10 ላይ የሚገኝ ሰራተኛ ያልተጣራ ግሮስ ፔይመንቱ 13732 ብር ነው። የተጣራው ደግሞ 10001 ብር ከ16 ሳንቲም ይሆናል ማለት ነው። ደረጃ 11 ላይ የሚገኝ ሰራተኛ አዲሱ ደሞዝ 14983 ብር ነው። የተጣራው ደሞዝ ደግሞ 10714 ብር ይሆናል ማለት ነው። ደረጃ 12 ላይ የሚገኝ ሰራተኛ ያልተጣራው ደሞዝ 16348 ብር ነው። የተጣራው ደሞዝ ደግሞ 11 531 ብር ከ80 ሳንቲም ይሆናል ማለት ነው። ደረጃ 13 ላይ የሚገኝ ሰራተኛ ግሮስ ፔይመንቱ 17738 ብር ነበረ። የተጣራው ደመወዝስ ደግሞ 12396 ብር ከ4 ሳንቲም ይሆናል ማለት ነው። ደረጃ 14 ላይ የሚገኝ ሰራተኛ ያልተጣራው ደመወዝ 19464 ብር ይሆናል። የተጣራው ደመወዝስ ደግሞ 13339 ብር ከ12 ሳንቲም ይሆናል ማለት ነው። ደረጃ 15 ላይ የሚገኝ ሰራተኛ ያልተጣራው ደሞዝ 21238 ብር ነው። የተጣራው ደሞዝ ደግሞ 14368 ብር 4 ሳንቲም ይሆናል። 16ተኛ ደረጃ ላይ የሚገኝ ሰራተኛ ያልተጣራው ደሞዝ 23173 ብር ይሆናል። የተጣራው ደሞዝ ደግሞ 15490 ብር 34 ሳንቲም ይሆናል። 17ተኛ ደረጃ ላይ የሚገኝ ሰራተኛ 25285 ብር ነው። የተጣራው ደሞዝ ደግሞ 16715 ብር ከ30 ሳንቲም ይሆናል። 18ኛ ደረጃ ላይ የሚገኝ ሰራተኛ ያልተጣራው ደሞዝ 27589 ብር ነው። የተጣራው ደሞዝ ደግሞ 18051 ብር ከ62 ሳንቲም ይሆናል። 19ኛ ደረጃ ላይ የሚገኝ ሰራተኛ ያልተጣራው ደሞዝ 30086 ብር ነው። የተጣራው ደሞዝ ደግሞ 19499 ብር 88 ሳንቲም ይሆናል። ሀያኛ ደረጃ ላይ የሚገኝ ሰራተኛ ያልተጣራው ደሞዝ 32809 ብር ነው። የተጣራው ደሞዝ ደግሞ 21079 ብር 22 ሳንቲም ይሆናል። ሀያ አንደኛ ደረጃ ላይ የሚገኝ ሰራተኛ ደግሞ ያልተጣራው ደግሞ 35778 ብር ነው። የተጣራው ደሞዝ ደግሞ 22801 ብር ከ24 ሳንቲም ይሆናል። ደረጃ 22 ላይ የሚገኝ ሰራተኛ ያልተጣራው ደግሞ 39000 ብር ነው። የተጣራው ደሞዝ ደግሞ 24670 ብር ይሆናል ማለት ነው። ስለዚህ በዚህ መልኩ ደረጃችሁን እያያችሁ ምን ያህል የተጣራ ደሞዝ እንደሚደርሳችሁ ግብር ምን ያህል እንደሚቆረጥባችሁና ጡረታ ምን ያህል እንደሚቆረጥባችሁ ቼክ ማድረግ ትችላላችሁ ማለት ነው። ይሄን ፋይል የቴሌግራም ቻናላችን ላይ ያስቀምጥላችኋለሁኝ። ሁለቱንም ፋይል ማለት ነው ከዛ ላይ ወስዳችሁ ፕራክቲስ ማድረግ ትችላላችሁ ወይም ደግሞ ማየት ትችላላችሁ ማለት ነው ካልኩሌሽኑን መስራት ካልፈለጋችሁ። ስለዚህ በዚህ መልኩ የዛሬ ትምህርታችን ይጠናቀቃል። ግልጽ ያልሆነ ነገር ካለ ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ትችላላችሁ። ለቻናሉ አዲሱ ናችሁ? ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ቻናሉ መደገፍ የምትፈልጉ ካላችሁ በውስጥ መስመር አናግሩን። በቻናላችን ደግሞ የተለያዩ ምርትና አገልግሎቶቻችሁን ማስታወቅ ከፈለጋችሁ ኮንታክት ማድረግ ትችላላችሁ። አፎርደብል በሆነ ፕራይስ እኛ በእኛ ቻናችን ለብዙዎች መድረስ ትችላላችሁ እንላለን። እናመሰግናለን። መልካም ቆይታ፣ መልካም ጊዜ